ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በቲክታክ አንዳንድ ነገሮች እያየሁ ነበረ። ብሩኬ ይቅርታ መጠየቅ አለበት የሚልም ነገሮች አሉና፣ እሱ እንዳለ ሆኖ ደግሞ በትናንቱ ቪዲዮ እኔ ዘና ፈታ ነው ያልኩት። በጣም ነው የተዝናናሁት። ጨሪቃዎችዬ፣ ከዚህ በላይ ደስታችሁን ፍቅራችሁን ይጨምርላችሁ፣ ከአስመሳይ ወዳጅ ፈጣሪ ይጠብቃችሁ ነው ምላቸው። ከዛ ባሻገር ደግሞ ብሩኬ ለማን ነው ይቅርታ የሚጠይቀው? ለምንድነው ውስ ይቅርታ የሚጠይቀው? ሃይሚና ብሩኬ በተጣሉበት ሰዓት ከዛ መጨረሻ ላይ ተለያየን ብለው በሰሩት ቪዲዮ ላይ አድናቂ ነን ወዳጅ ነን ብሩኬ ወንድማችን ነው ብለው የሚያስቡ ከሃይሚ ጋር ስለተለያየ በጣም ደስተኞች ነበሩ። ሲጨፍሩ ነበረ ሀይሚን ሲረግጧት ሲሰድቧት፣ ሲያንቋሽሿት ነበረ ያደሩት ማለት ነው። በዛ ሰዓት በቀደም ማለት ነው። እና ደስተኞች ነበሩ። ግን ደስታቸው ደግሞ እውን አልሆነላቸውም። ፈጣሪ ደግሞ ሁለቱን አንድ ያደረጋቸው እና ወደ ሰላማቸው ወደ ፍቅራቸው ተመለሱ አይደለ? ሀይሚና ብሩኬ ታረቁ። በዛ ሰዓት ደግሞ ምንድና ያሉት ብሩኬ ይቅርታ መጠየቅ አለበት እኛን የሚለው አሉ። ማለት ለምንድን ይቅርታ የሚጠይቃችሁ? ወዳጅነታችሁ ምን አይነት ነው? አልገባኝም። አንድን ሰው ወንድሜ ነው አድናቂው ነኝ ወዳጁ ነኝ አክባሪው ነኝ ካላችሁ የምትወዱት፣ የምታከብሩት የእሱን ከፍታ የምትፈልጉ ከሆነ የእሱን ደስታ የምትፈልጉ ከሆነ እሱም የወደውን መውደድ ማክበር ግዴታችሁ ነው። እሱም የወደውን እሱም የሚያከብረውን ነገር እያንቋሸሻችሁ ዝቅ እያደረጋችሁ እሱን ብቻ እየወደዳችሁ ማለት እንዴት አይነት ወዳጅነት ነው? እኔ አልገባኝም። ከሀይሚ ጋር ስለታረቀን እናንተን ይቅርታ የሚጠይቃችሁ ነው? እኔ አልገባኝም። ቤተሰብ እናንተ ግልጽ ሆኖላችኋል። እና አንዳንድ ሰዎች አፍቃሪም ሆኑ ወዳጅም ሆኑ፣ እኔ እሱ አይመለከተኝም፣ ግን ደግሞ በተቻላችሁ አቅም የምትወዱትንና የምታከብሩትን ሰው የእናንተን ፍቅርና ደስታ የምትገልጹት የሚወደውን የሚያከብረውን ከጎኑ ያለውን ሰው ልክ እንደሱ ስታከብሩለት ስትወዱለት፣ በርታ ጠንክር ነው እንጂ የሚባለው። ከሚወደው ሰው ጋር ሲለያይ ደስ ሊላችሁ አይገባም፣ ጥሩም አይደለም። ከእናንተ በላይ ሀይሚ ታስፈልገዋለች። እናንተ ማንም አይደላችሁ። ገባችሁ አይደለ? ቢከፋውም ደስ ቢለውም ምንም ይሁን ምንም በከፍታውም በዝቅታውም በሁሉ ነገር ሀይሚ ከጎኑ ናት። ስለዚህ ይችን ሴት ደግሞ የኔ የሚላትን ሴት ደግሞ የሰው ልጅ ነው ሲጋጭ፣ የሆነ ነገር ሲፈጠር፣ እነሱን ለመለያየት እነሱን እንትን ለማለት በጣም የምትጥሩ ሰዎች አላችሁ እና እባካችሁ፣ እንደዚህ አይነት አስተሳሰብ ከአይምሯችሁ እውነት አታስቡም፣ አታስቡ። ጥሩም አይደለም፣ ደስም አይልም። ይሄ ማለት ነው እና ብሩኬ ምን ይቅርታ የሚጠይቅበት ምንም አይነት ምክንያት የለም። ሃይሚን በጣም እንደሚወዳት በጣም እንደሚያከብራት በህይወቱ ውስጥ በጣም ትልቅ ቦታ እንዳላት በህይወቱ ውስጥ ምን ልበላችሁ በጣም ብዙ ነገር እሱ ገልጿታል። ሀይሚ ለሱ ምን እንደሆነች ማለት ነው። ስለዚህ ሃይሚ ጋ ሲሆን በቃ ፊታችሁ ነው ምናችሁ ደም አይልበት፣ በቃ ከቻላችሁ ተዋቸው በቃ የሆነ ምክንያት በንግግር በፕራንክ ስበብ የሆነ ነገር እያወጣችሁ ልጆቹን የሆነ ነገር ውስጥ አትክተቷቸው። እስኪተዋቸው እንዴ፣ በሰላም ይኑሩ፣ የፈለጉትን ስራ ይስሩ፣ መብታቸው ነው። እናንተ አይመለከታችሁም። አድናቂ ከሆናችሁ ሰው የሚወደውን መውደድ ነው በቃ ማክበር ነው። ያንን ሰው መውደድ ማክበር ካልቻላችሁ ደግሞ ዝም በሉ። ያ የሚወደው ሰው ደግሞ እየወደደ እያከበራት ይኑር። እናንተ ምን ቤት ናችሁ? ይቅርታ መጠየቅ አለበት። ለምንድነው ይቅርታ የሚጠይቃችሁ? ሲያምራችሁ ይቅር ከሚወዳት ሴት የኔ ከሚላት ሴት የወደፊቴ ከሚላት ሴት እናንተ እንደማትበልጡ ልንገራችሁ። እውነቴን ነው የምላችሁ እናንተ ምንም አይደላችሁ? አርፋችሁ ተቀመጡ፣ የሰው ህይወት አትበጥብጡ፣ በትንሽ በትልቁ ማለት ነው። ከቻላችሁ ግን ላይክ፣ ሼር እያደረጋችሁ ቻናላቸውን እንዲያድጉ ከፍ እንድሉ ማድረግ ይህ መልካምነት ነው፣ ደግነት ነው። ገባችሁ አደል? ከቻላችሁ ለሰው መልካም አስቡ። አብሶ ደግሞ ሴት ናችሁ። ሴቶች ደግሞ ክብራችሁን ጠብቁ። አንዳንድ ሴቶች ማለት ነው። እና ቤተሰብ በትናንት ቪዲዮ ደግሞ በጣም ነው እየተዝናናወት፣ በጣም ነው ፈታ ያልኩት። የእውነቴን ነው ምላችሁ፣ በሳቅ አልኳቸው። ሀይምዬ ያው ተናዳለች። አንዳንድ ሰዎች ደግሞ ለምንድን ነው የምትናደጁ? ለምን ትቀንያለች ያለች የምትሏትም አላቸው። በነገራችን ላይ የምንናደደው የምንቀናው በምንወደው ሰው እና የኔ በምንለው ሰው ነው ከዛ ውጭ ግን አይመለከተንም ገባችሁ አደለ የኔ በምትሉ ሰው ትቀናላችሁ ትናደዳላችሁ ትበሳጫላችሁ ብዙ ነገር ትሆናላችሁ እና ለዛ ነው ገባችሁ አደለ ብሩኬም ከዚህ በፊት ተናግሯል የሆነ ነገር ሲፈጠር እንቀናናለን ብለዋል ይሄ ደግሞ የኔ የምትሉት ሰው ላይ ነው የምትቀኑት የምትናደዱት የሆነ ነገር የምትናገሩት የኔ በምትሉ ሰው ስለሆነ ማለት ነው እና እና ውድ ቤተሰቦቼ ላይክ ሸር እያደረጋችሁ አበረታቱ። ለምታበረታቱ ደግሞ እጅግ አርጌ ነው ማመሰግነው። ክበሩልኝ። በዚህ ሰሞን የሚለቀቁ ቪዲዮዎች በቃ ፏ ነው ነው ምላችሁ። እና ጨሪቃዎች፣ ከክፉ ነገር እግዚአብሔር ይጠብቃችሁ። መድህን ያለም ከእናንተ ጋር ይሁን። መጨረሻችሁን ያሳምርላችሁ ወልዳችሁ ከብዳችሁ ለማየት ያ የዛ ጊዜ ሁሉም እርፍ ይላል። እርፍ አልኳችሁ እርፍ ይላልና እግዚአብሔር መጨረሻችሁን ያሳምርላችሁ። ከአስመሳይ ወዳጅ ፈጣሪ ይጠብቃችሁ።